ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች ሰላማችሁ በክርስቶስ ይብዛልኝ። እንዴት ናችሁ እንዴ? በያላችሁበት እግዚአብሔር ሰላምታ ይድረሳችሁ። እህት ወንድሞቼ፣ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። እንደውም የደውል መለክቷ አንዴ በመጫን ቤተሰብ ይሆነ። እንግዲህ ውድ ቤተሰቦች ዛሬ የምገኘው ሪያድ ወጣ ብዬ ደማም የምትባል አገር ነው። በስማ በጣም በረሃ ነው። እርቀቱ የከተማው እርቀት ለራሱ ማለት ነው። በጣም በጣም ሲበዛ ነው እንትና በስማም በጣም ነው የሚያስፈራ። የእውነት እህት ወንድሞቻችን ፍየል የሚያግዱት ግመል የሚያግዱት ጥናት መቀነት ይስጣቸው። ምክንያቱም በስማም ፀሐዩ ደግሞ ከሪያድ ፀሐይና ከደማም ፀሐይ የደማም ፀሐይ በጣም ነው የሚያቃጥለውና፣ በእውነቱ ብርታቱን ይስጣቸው እግዚአብሔር አምላክ የወንድሞቻችን የእህቶቻችን የወንድሞቻችን ጥንካሬው ብርታትን ይስጣቸው። በእውነት በጣም የሚያንገበግበን እንደ ሳት ነውና የሚያርመጠምጠው በጣም ከባድ ነው እላችኋለሁ፣ ውድ ቤተሰቦቼ። እንግዲህ ሰዎቼ ሪያድ ስራ ብለው አምጥተው ጎየት ያስገቡኛል። ሪያድ እንትና ደማም አስገቡኝ፣ የሚገርም ነው። እንዴት አርጋታል ነው እንዳስገቡ፣ ለራሱ ነግራችሁ አልችልምና፣ ብቻ ደግሞ በጸሎታችሁ እንድታስቡ። ምክንያቱም በጣም ገጠር ነው። የሆነ ችግር ቢፈጠር እንኳ ማንም አይደርስም እና ከእግዚአብሔር ውጭ ላለው ውድ ቤተሰቦቼ፣ ላይክ፣ ሼር፣ ሰብስክራይብ እንደውም እንዳይረሳ ቤተሰቦቼ። አይዞሽ በርቺ ጠንክሬ እያላችሁ ከጎን የሆናችሁ እንድታበረታቱኝ። በሉ ለእግዚአብሔር ስም ጠይቃለሁኝ። የኔ ውድ ቤት እንደምትባል እንደምታበረታቱኝም ከጎኔም እንዳላችሁ ተስፋ አደርጋለሁ። እንግዲህ ውድ ቤተሰቦች ይህንን ይመስላል። ደግሞ ወደዛ ገባ እያልኩ አሳያችኋለሁ። በትንሿ ደማም ይችን ትመስላለች አላችኋለሁኝ። እንግዲህ ውዴቶቻና ቤተሰቦች፣ አያቴ ወንድሞቻችን ፍየል እያገዱ ግመል እያገዱ ብለው የሚያድሩባት ወይም ከይማ የምትባለው ቦታ ይችን ትመስላለች። በእንደዚች ቦታ ነው እና የሚቀመጡትኝ፣ ይህንን ይመስላል። እንግዲህ ቤተሰቦች እንደምትመለከቱት፣ እንዴት እንደምትመለከቱት ደማም የምትባል ሀገሪችንን ትመስላለች። ዘወር ዘወር ዘወር እያረፍኩ እያሳያችሁ ነው። ውድ ቤተሰቦች ላይ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። አይዞሽ በርቺ እያልኩ እንድታጠናከሩኝ፣ እንድታበረታቱኝ፣ ከጎኔ እንድትሆኑልኝ በትህትና እጠይቃለሁ። ውድ ቤተሰቦች ውድ ቤተሰቦች እንግዲህ ዘወር ዘወር ዘወር እያልኩ እንዴት እያልኩ እያሳየኋችሁ ነው። እንግዲህ ደማም የምትባል ከተማ ይችንን ትመስላለች። በስማ በርቀት ነው የሚያሳያችሁ የከተማው እርቀት እና ያለሁበት እርቀት ላይ ራሱ በጣም ነው የሚያስፈራ። ይህንን ይመስላል እንግዲህ ውድ ቤተሰቦቼ፣ ላይክ ሸር፣ ሰብስክራይብ እያደረጋችሁ እንዲሁም የደውል ምልክቷን አንዴ በመጫን ቤተሰብ እየሆናችሁ አይዞሽ በርቺ እያላችሁ እንድታበረታቱኝ በትህትና እጠይቃለሁኝ ውድ ቤተሰቦቼ። እንግዲህ ደማም ሚችን ትመስላለች። ከሪያዶላ የሚገርማችሁ ነገር ሳውዲ አረቢያ መጣሁኝ። ብዙ ጊዜ ነው፣ ብዙ ዓመቴ ነው ግን እንደዚህ ገጠር ወጥቼ አላውቅም። የመጀመሪያ ጊዜ ነው። ደማም የሚባለው በራ ሪያድ የሚባለው በየት ነው እንዴት ነው ስል ነበረ እና እንግዲህ ይህንን ይመስላል። ያው ባይከፋ እጽዋት አለ ግን አንድ ደስ የሚለው ነገር እጽዋት አለ ደስ ይላል። ግን ወንድሞቻችን በእውነት ግመልና ፍየል የሚያግዱ ወይኔ ጥናት ይስጣቸው። ምክንያቱም ፀሐዩ በጣም ነው የሚያንገበግበው። ከሪያድና ከደማም ፀሐይ ደግሞ የደማም ፀሐይ በጣም ነው የሚነደውና በእውነት። ብርዱ ሲመጣ ብርዱ ሲጠፋ ሙቀቱ ሲመጣ ሁሉ ነገር እየተፈራረቀባቸው በጣም ጀግኖች ናቸው አደንቃቸዋለሁ። በእውነቱ ጥናቱ ሚስጣቸው እንደውም እግዚአብሔር አምላክ ብርታት ኃይል ሆኗቸዋልና እኔ እንጃ ቃላት የለኝም ብቻ እግዚአብሔር ያበርታቸው ናችኋለሁ እስኪ ዘወር ዘወር እያልሁ አሳያችኋለሁ ተከተሉኝ እንግዲህ ቤተሰብ እንደምትመለከቱት ይህንን ይመስላል ዘወር ዘወር እያልኩ እያሳየኋችሁ ነው የደማም ርቀቷችን ትመስላለች ቤተሰቦች፣ እኔ ያለሁበትና ንትኖ ርቀት በስማ ይህንን ይመስላል ቤተሰቦች። እንግዲህ ውድ ቤተሰቦቼ በቀጣይ ቪዲዮ እስክንገናኝ ድረስ በያላችሁበት የእግዚአብሔር ሰላምታ ይሁናችሁ። እግዚአብሔር አምላክ ይጠብቃችሁ። ላይክ ሸር፣ ሰብስክራይብ እንዳይረሳ እንድታበረታቱ በኮሜንት ጠይቃለሁ በትህትና። በቀጣይ ቪዲዮ እስከምንገናኝ ድረስ ባይ ባይ።